ያለበት አይንክ ውይይቱ ነገሮችን እንድታድ እንድትመረምር ወደ ክርስትና እንድትመጣ አድርገዋል። እንደው የምታስታውሳት ከሆነ የመጀመሪያ ሙቭመንት ክርስትና ላይ የሚስብህ ነገር አይተህ ነው ወደ ክርስትና የመጀመሪያ ተርኒንግ ፖይንት ማለት ነው። ክርስትና ወደሚስብህ ነገር ተስበህ ነው ወይንስ እስልምና ስተት መሆኑን ከዛ ወደ ክርስትና ማጥናት ነው የገባኸው? እስኪ እስቴፑን ብትነግረን። እስኪ ቃል እኔ አሁን ቅድም እንደነገርኩህ አንድ ክርስቲያን ጓደኛ ነበረኝ። በጣም መጽሐፍ ቅዱስን ግን በጣም ጠልቆ ያላነበበ ነው ግን ከቤተሰቡ እንደወር፣ እኔ እንደውም የምናድደው ያንን ነው። ልጁ በህይወት አሁን የለም፣ ከሄደ በኋላ የምናድደው ያንን ነበርና ያ ልጅ በጣም ለቤተ እምነቱ ጎበዝ ነው። እያንዳንዷን የጸሎት ሰዓት፣ እያንዳንዷን የሆነ ነገር ያከብራል ይሆናል። እኔ ደግሞ እሱን ያላረኩት ነገር የለም ለመስበክ ማለት ነው እንደዚህ ነው ብዬ ለው ዛሬም ድረስ ይገርመኛል። ከዛ በኋላ አንድ ሌላ ወንድም ደግሞ አገኘው በጣም ያነበበ ዲያቆን ነው። ብዙ አሁንም ዛሬም ድረስ ጓደኛዬ ነው። በጣም በጣም በጣም በጣም መጽሐፉን በደንብ ያነበበ የትም ቀጥታ አልሄደልኝም። በአዲስ ኪዳን ላይ ነው፣ እኔ በቃ በደንብ ረግቼ እንዳረጋግጥ የሆንኩት አዲስ ኪዳን ላይ ክርስቶስ መጣ፣ የተስፋው ቃል ሆኖ እንደው የበፊቱ እንኳን ቢቀር ብሎ ነው ያስተማረኝ የነገረኝ እና ሲያወያየኝ፣ ክርስቶስ መጣ፣ የተስፋው ቃል ነው። ሁሉ ነገር አደረገልን ነፍሱን እስከ መስጠት መቃብርን አሸንፎ ኖርማኒ ሙታንን ቀስቅሶ፣ እውራንን አብርቶ፣ ሽባን ተርትሮ ከዛ በኋላ ኖርማን ሲሄድ የነበሩት አስራ ሁለቱ ደቀ መዛሙርታት እስከ ጳውሎስ ድረስ ዮሐንስ ራእይ መጨረሻ፣ በዮሐንስ ራእይ ያን ሁሉ ነገር ካደረገ በኋላ መጽሐፍ ቅዱስ ላይ ምን ብሎ ዘጋው? ከዚህ መጽሐፍ ውጪ የሚሰብክ የተረገመ ይሁን። በቃ ምንም በቃ እዛ ጋር ዘጋው። ዮሐንስ ራእይ ያለው መጽሐፍ ውስጥ ያለ ዘንም ነው። ከ600 ዓመት በኋላ ደግሞ እስልምና አመጣ። ያንንም እኮ ስረጋጋ ነው የተረዳሁት። ካለዛማ ምን አቀዋለሁ? እዛ በኋላ እኔ ወሰንኩ በቃ። ኖርማኒ ቤተሰብ አሁንም እዛ ነው ያለው እንዳለ ነው ያው እናት አባት ወንድ በምናምን እዛው ነው ያለው። እና ምንም ማድረግ ስለማይቻል በሃይማኖት ደግሞ ምንም ማድረግ አይቻልም። እንግዲህ ክርስቶስ የሳበው ወይ አብ የሳበው ነው ሊመጣ ምን ትልልም የሚችለው እና በዛች ነገር ነው ያበቃውና የሳበኝ ነገር ቢኖር እምነቱ ይሄ ነው። ትጸልይ ጸሎቱ እና እኔ ማርገው ዱዓ እንኳን አንድ አልነበረም አይገናኝም ስለዚህ ቃል በቃል ያገኘውበት መልስ አለ 100% ለራሴ ክርስትና ብቁ የሆነ መልስ ሆኖኛል ብዬ አምናለሁ ቃል ይሄው ነው የነበረው ነገር አዎ ኢንተረስቲንግ በጣም ደስ የሚል ነው እቺ እንግዲህ ሁለት ነገር ነው ያግኝችበታለሁ ትልልቅ ጭብጦች አንድም እያንዳንዳችን ወንጌልን መስበክ እንዳለብን፣ የእግዚአብሔር ቃል መች ስራው እንደሚሰራ አይታወቅም። አሸንዳ ከጣራ ላይ ውሃ ጠብ ጠብ ሲል ከብዛቱ የተነሳ አለት ይተረትራል። ታውቃላችሁ፣ አለት ድንጋይ ይቦረቡራል። ልክ እንደዛ ሁሉ የፈለገ ደንዳና ድንጋይ የሚባል በእግዚአብሔር ቃል ይተረተራልና እንደዛ ነው የምረዳው። አንድም ያ ወንድማችን ነፍሱን በአጸደ ገነት ያኖረውና ች የዘራት ነገር አይታላል፣ ፍሬስ አፍርታ አሁን ላይ እንደዚህ ማየቱ ቺስ ሁላችንም ወያለንበት ቦታ ወንጌልን መስበክ እንዳለብን ዋና የእኛ መዝራት ነው፣ ቃሉን መስጠት ነው። ከዚያ በኋላ ስራዊ መንፈስ ቅዱስ ነው። ይህ በደንብ አረጋግ ጭበት በአንተ ንግግር አሁ ማለት ነው። እና በጣም አሜዚንግ ነው። እናመሰግናሉ ስለነበረን ቆይታ

እኔ በጣም እንደውም ራሱ አልመለሱልኝም ብሎ ይወጣል ቃል። ቆይ፣ አልመለሱልኝም አንተ ወደ መስጊድ። ወሰለዋቱ ወጠይባቱ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ወባሪክ ዐለይህ አላ ኢብራሂም ዋላ ኢብራሂም ብለህ ተሹር ላይ አታህያቱን ስትቀራ ምንድነው ሰላት ላይ ሳታሰላምት ወይንም ደግሞ ሁለት ረካ ሰግደህ ቁጭ ስትል የምታደርገው ነው። አታህያቱ ሊላይ አላህ አንድ ነው ምናምን እየልቀጥለ ቀጥለ ሄደህ አረብኛው ምንድን ነው? አላሁ መስሊ አላ ሙሐመድ ዋላ አሊ ሙሐመድ አላ ኢብራሂም ዋላ አሊ ኢብራሂም እየር ለኢብራሂም ቤተሰቦች እና እንደውም እዛጋ እቺ ተሹር ላይ ለኢብራሂም ቤተሰቦች ና ለሙሐመድ ቤተሰቦች እና ለኢብራሂምና ለሙሐመድ ይቅር በላቸው፣ ሰላምን አውርድባቸው ብለህ የምትለው ነው። ሌላው ደግሞ ቀደም እንደነገርኩ ሌላ ሙስሊም ካለ ከስር ማዳመጥ ይችላል። ሐሙስና ሰ ሐሙስና ሰኞ በተለየ ሁኔታ ዚህ ሊደረጋል። እሱን ልተዋሸኝ አትችልም። ሦስት መቶ ሥልሳ ዚክር በአጠቃላይ አንድ ሺህ ምናምን ዚክር ነው የምናደርገውና ቁጭ ብለን ወደ ቂብላ ዞረ እኔም አንተም እኔ እያረኩ የኖርኩት ነገር ነው። አንተም አሁን እያረከው የኖርከው ነገር ነው። ምናልባት እኔን ማድመጥ እኔ አሁን አንተን በግሌ አላቀይም፣ አላስገድድህም። ነገር ግን እውነቱ ስታወጣ የሆነ ነገር ይበራላ አይምሮ ላይ እሺ። አብራልኝ ነገረኝ እንዴት ይህን ነገር አሁን ያልኩት ነገር ውሸት ነው። ስለዚህ የጠየከው ጥያቄ ግን ትክክል ተመልሶ ሌላ አሁን የመጀመሪያው አሁን ሸሪፍ አንተ የሚታደረግና አንተ በል ዚክሩ ዚክሩን እለዋለው ሲጀመር ምን እስኪ ያነበው ድረስ ነው ያቆየኝ። ከዛ ሲያነብ ደግሞ ተሳስተዋል። አተህያቱ ላ

ተሸሁድ ነው የሚባለው። ተሸሁድ ማለት ሸሃዳ መያዝ ማለት ነው። አሽሃዱ አላኢላሃ ኢለላህ ብለን ነው የምንለው፣ ጣታችንን ወደ ላይ አርገን ማለት ነው። ይሄ በምንም ተአምር ሙስሊም ባለፈበት መንገድ እሱ እያለው እያብራራለ አንደኛ ሪከርዱ ሁለቱም ስላለኝ ስላለኝ ምንም ጣጣ የለውም ብሎታል አላለውም አልጨረሰውም። እኔ ተምሬ ነው የደገምኩት። አሁን ምንድን ነው እኔ ለዚህ ለወንድማችን አሊ መነገረው ነገር ቢኖር ምንድን ነው? ኖርማኒ እስልምና ሳውዲ መካ ላይ እንደመጣ ታውቃለህ። ምንም ነገር የለም። ከዛ በፊት እችላለሁ። ዝም ይላል። አዳምጥ አዳም ቃል አንድ ጊዜ የሚወራው አዳምጥ። አሁን የነቢዩ መሐመድ አባት እንኳን እስላም እንዳልሆኑ ታውቃለህ። አንተም እኔም እናውቃለን። እናትየውም እስላም እንዳልነበሩ ታውቃለህ። አጎቱም እስላም እንዳልነበሩ አቡ ጣሊብ እስላም ሳይሆን እንደሞተ ታውቃለህ። አንተ በሰዓቱ በነበረው ከእስራኤል ከምን ከምን የመጡ ባህታዊ ምናምን እንደነበሩና ከዛ በኋላ ከዛ በኋላ ኖርማኒ እስልምና እዛ ሲመጣ ከዛ ቦታ እንደጀምር። አሁን አንዳንዴ ምንድነው ቁርአን የሚለው ከዛ አደም ምስላም ነበር፣ ኖህ ምስላም ነበረ፣ ሙሳ ምስላም ነበረ ይላሉ። አይደለም አባትየው አጎትየው እንኳን እስላም አልነበሩ የሚለው ሲመጣ ማለት ነው። አሁን ምናልባት እዛ ስሜት ውስጥ እንኳን ሳንገባ ምናልባት በትነ ብታየው መጽሐፍ ቅዱስን እኔ የመጋብዜ መጨረሻ ለአንተ ምናግረህ ስሜታዊ ሳትሆን በትነ ብታየው፣ ቁርአኑንም ብታየው፣ መጽሐፍ ቅዱስ ህግጋቱንም ብታየው የነቢይ ላይ ነቢይ ላይ ኢሳ ብለን እኛ ቁርአን ላይ የምንጠራው ክርስቶስ አመጣጥና አካሄዱን ዳግም ያለውን ቀጠሮ በደንብ ቆም ብለ ብታየው የሆነ ነገር ይበራልሃል ብዬ አስባለሁ አንድ ነገር ይከፈትልሃል ከወገንተኝነት ትወጣለህ የሆነበት ከተገደብክበት ስፍራ ላይ ትወጣለህ መረዳት ይሆንልሃል ብዬ ነው ማም ነው እና አንተ ምናልባት አሁን እንደዚህ በመናገር ኔ በጣም ውስጥ ላይ ሊያናድ ይችላል ጥያቄ እንዲፈጥርብ ነው የምልህ አሁን እኔም እኮ ልክ እንዳንተው ከዛ በፊት የነበረው ነገር በቃ እንደዚሁ ነኝ እና አሁን አምስት ዓመት ስድስት ዓመት እንደውም ጭራ አረብኛው ሁሉ ካፌ በጣም አንተ ከዚህ ከምንም በላይ እኔ በቅርብ ርቀት ያለ ሰው ሊያገኙ ይችላል። እና አሁን ውስጤ የሚያድረው ነገር ያውቃል አይደለም እኔ ለእኔ ምንም አያስፈልገኝም። ሳልፈልገው ከኔ ጋር የከረመ ነው። ከባ ይህ ነው። እና እኔ ይሄው በዚህ ቤት ዳግም እንወያያለን፣ እናወራለን። የሆነ ልቤን ደግሞ ሰዓት ከፍተው ብትወያይ ትርጉም የለውም። ልቤን ክፈተው መጀመሪያ ለሁሉ ነገር፣ ምክንያቱም ስታነብ ስትረዳ አንዳንድ ነገር የእምነት ታሪክ አመጣጡን ራሱ አረ እን ተብላ ካለፈ እንዴ ልወያይ ነው ከአንተ ጋር ቃልዬ ናፍቀኝ የመጣሁት እና ከዚህ ነገር ከተገደብንበት ስፍራ እንደዚህ ወተህኩ ችግር የለም አሁን እኮ ዛሬ ብቻ አይደለም እኔ እዚህ ቤት አንተ አሁን ከቃል ጋር ዲስፕሊን ኖርማል ነገር ይዘህ ስትመጣ ሁሌም በር ክፍት ነው የሚሆነው በአንተ እምነት ላይ ጫና የሚያሳድር የለም። በእኔ እምነት ላይ ጫና የሚያሳድር የለም። እኔም የገባኝን ነው ማመልከውና የገባኝን ነው የምከተለው። አንተም እንደዛው በገባህ ልክ ነው የምትከተለው። ግን አንድ ቦታ አትገደብ፣ አንድ ቦታ አትቁ ይህንም መርመረህ ስትወጣ የሆነ ነገር ታገኛለህ። ስብከት አይደለም እኔ ባይዘ ወይም ነገር አንተ ብዙ ይሄው ድል እንደዚህ ው በጣም ስነስርዓት ያላቸው ተናደህ በሌላኛው አካውንት ስትመጣ አሁን እዚህ ጋር የነበረው መምህር ነው ካፉ እንደማር ማር የሚዘንብ ነገር ነው የሚወጣው። በቃ ኖርማል ትክክለኛ ነገር ነው። ስለዚህ በሃይማኖት አምላክ ጨካኝ አደለም። አምላክ ጥላጫ ራ ያስተምርህማ፣ እንድትገል እንድትናደድበት፣ እንድትበሽቅ አደለም። ያ ሁሉ በስመር ያስተምርህ ለእኔም ላንተ እኔ አሁን ምንም ሳላቅ እዚህ እዚህ ቤት ገብቼ አሁን በዚህ ቤተ እምነት ውስጥ ገብቼ ልቤን ገና እያገራሁት ነው ያለሁት። ግን እኔ እንኳን ባልሆን ልጆች የሚወለዱት በጣም በጣም በጣም አድርገው ለሌላውም ራእይ ይሆናሉ ብዬ አስባለሁ ስለዚህ ምንድን ነው ልልህ የምፈልገው ወዳጄ ከሌላም ክርስቲያን ወንድሞች ጋር ስትወያይ ቀስ ብለህ ቀስ ብለህ እየገባ ስታዳመጥ ወጣ ደግሞ ስትልቀን ስታሰላስል ስታነባው የሆነ ነገር ይሆናል ትቀየራለ ትቀየራለ ብዬ ስለ ላይ ግን